ሰው ሁሉ ያወራውን በተግባር እንደማይኖረው እኔ በቤዛ ነው ያየሁት። ቤዛ ማለት አንድ ቀን አል የሚዋል አቅም ማርክን በዚህ ደረጃ ተሰብረዋለች ብዬ በጣም ያሳዝናል። ለምንድን ነው ግን ይሄን ያክል ራስ ወዳድ የሆን ነው? ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ያው ማርኬና ቤዛ ሰሞኑን ትንሽ ደስ የማይል ስሜት አለው። አረ ትንሽ የሚባል አይደለም፣ በጣም ነው ምክንያቱም ማርክ ድጋሚ ልቡ መሰበሩ የሁሉንም ሰው ልብን የሰበረ እውነት ለመናገር ማለት ነው። እንዴ ከስብራት ላይ ስብራት ምን ጉድ ነው ግን? ማርኬ ግን ምን ማለት ማርኬ ስናየው በጣም የዋህ ልጅ ነው። በጣም ገራገር ነው። ነገር ግን ለምንድን ነው ነገሮች የሚደጋገሙበት ከሱ ላይ ልቡ መሰበር በተደጋጋሚ? በመጀመሪያ በሄለን ተሰበረ። በመቀጠል ደግሞ አሁን ተስፋ ያደረጋት እስከ መጨረሻው የልጆቼ እናት ሚስት የውት ያጋር ትሆናለች ብሎ ያሰባለች ድል ግን ሳይታሰብ ሰበረችው እና አንዳንድ ሰዎች የሆነ ወሬ ሲያወሩ ያንን ነገር በተግባር የሚፈጽሙት ይመስላችኋል እንጂ ውሸት ነው። በቃ ሁሉም ነገር ካንደበታቸው ብቻ ነው የሚቀረው። ተግባር ላይ ሲመጡ ዜሮ። ተግባር ላይ ሲመጡ ሰውን ከመስበር ውጭ ሌላ ማያውቁ። እንግዲህ ባለፈው ማርኬ ቀለበት ሊያደርግላት በጣም ሰፍ ብሎ ትቀበለኛለች ብሎ ተስፋ አድርጎ በዛ ደረጃ ተስፋው ማጨለም ማለት በጣም ከባድ ነው ለማርክ። እኔ ቤዛ እንዴት እንዳሰበችው አላቅም። ሲጀምር ከቀለበቱ በፊት ተውት፣ ከዚህ በፊት ያሳለፉትን ጉድ፣ ማርኬ ሲያጠፋ እንዴትና እንዴት እንደሚያደርጋት ቤዛ እንዴት ማለት ልክ በእሷ ላይ እሴት የደረበ ያክል አድርጋ ሲሰማት የነበረ ስሜት ነበረ። ያንን ሁሉ ተውትና የቀለበቱ ቀን ራሱ እንደዛ በፍቅር ሲያቆ ለማምጣት በፍቅር ሲጠራት ወይ ምናምን እኔ አንተ ማጣት አልፈልግም እያለች ስታወራ ቆይታ፣ በኋላ ቀለበቱ ሲወጣ ሸርተታለች ስትባል የሆነ ሚስጥር አለኝ ማለት እኔ የምናገር አልፈልገው ምንድን ነው? ማንኛውም ሰው እኮ ሚስጥር ይኖረዋል አይደለ? ግን የሚነገር እና ለሚነገረው እና ለማንናገረው ሰው እንለያለን እንጂ ሁላችንም አለን እኮ ሚስጥር ስለዚህ ማርክ ደግሞ ያው የህይወቱ አጋር ሊሆን የተዘጋጀ ሰው ነው። ለሱ መለየትም ከፈለገች ምክንያቱን ነግራው መለየት ነበረባት። መናገር አልፈልግም፣ ከጎኔ ላጣ አልፈልግም፣ እንድትጎዳ አልፈልግም። እንዴ በገዛ በአንቺ እየተሰበረ እየሰበርሽው እንድትጎዳ አልፈልግም ብሎ አማርኛለ እንዴ፣ እየተሰበረ ያለው እኮ ባንቺ ነው። የኔ እናት እማቶኙ ከሆነ ያ ሁሉ ቪዲዮ ተላከብኝ ድረሽቱ ብንቀስት እየነበረው ለምንድን ነው? ያን እኮ ስሜት እንዳለሽ ነበር የሚያሳየው። ከሌላ ሴት ጋር ሲሆን በጣም ይደብርሻል፣ በጣም ይከፋሻል፣ ትናደጃለሽ። እና ታዲያ ጊዜው ደርሶ የኔ ሁኝ ሲልሽ ለምንድን ነው አንቺ ሀሳብሽ ነው የቀያሸው? ለምንድን ነው የተንሸራተትሽው? ሲቀጥል ደግሞ ትናንት ያሳየሹ አሳፋሪ ተግባር የመር እንዴ፣ ከመቼ ወዲህ ነው አንቺ ወንድ ይዘሽ የምትመጪው? ቢያንስ እንኳን ስትለያዩ በፍቅር ተለያዩ። ልጁን እንደዚህ እንቢ ከማለትሽ በላይ እንደገና ወንድ አምጥተሽ ለመስበር መሞከርሽ በጣም ያሳፍራል ቤዛ የሰራሹ ስራ። ምክንያቱም ማርክ እንደዚህ የሚገባው ልጅ አልነበረም። የምር በጣም የዋህ ልጅ ነው። ነገሮች ሁሉ በተመሳሳይ ነው የሚሆኑት። ጉድ እኮ ነው የማርኬ እና የሄሉ ደግሞ። ሄሎ አሁን በዛ በኩል ለግሏ በጣም እየተሰቃየች ነው ማርክም በዚህ በኩልና ጓደኛዬ ነው ምናምን። ከመቼ ወዲህ እንዲህ ጓደኛሽ ቢሆንም ከማርኬ ጋር አንድ ቀን አንጠተሽ አታውቂም ነበር። የፈለገ ብትጣሉ አሁን ምን ተገንቶ ነው ወንድ ይዘሽ የምትመጪው? ሲጀመር የፈለገሽ ለአንዴና ለመጨረሻ ጊዜ ነበር ነገሩን አበላሽሹ። ደግሞ እኮ የራስን ስሜት ብቻ ነው የምትረዳ ትላለች። እንዴት ይረዳሽ ታዲያ እንዴ? ልቡን እንክትክት እያደረግሽ እንደተሰበረ ሳህን ሲቀጥል ደግሞ ለወደፊት ተስፋ ማሰጩ ከሆነ ከእሱ ጋር መሆን የማትፈልጊ ከሆነ በቃ አንቺ በህይወቷ አታስፈልጊም ማለት እኮ ነው። ምክንያቱም አንቺን እያየሽ ሌላ ሴት እንዴት ነው ማርኬ ላይ ልትቀርብ የምትችለው? ህይወት ይቀጥላል። በዚህ አጋጣሚ ማርኬ ዛሬ ቢሰበርም ነገ ደግሞ ልቡን የምታደላድልለት ከፈጣሪ የተሰጠው ልትመጣ ትችላለች፣ አይታወቅም። ስለዚህ የምርም አንችን ማትፈልጊውና ከእሱ ጋር ማቶኝ ከሆነ በቃ በዚሁ ቢቀር ይሻላል። ያንችና የሱ አጉል ተስፋ እየሰጡ የሰው ልጅ መስበር ይሄ ለእናንተ ወግ ነው እንዴ? ወይንስ እንደ ጀብድ ነው የሚታያችሁ? ግን አንዳንድ ሴቶች ምንድን ነው ስራችሁ? እንኳን አይደለም ማርክ ጓደኞቹ ለሱ ያለሽን ስሜት በደንብ ነበር የሚረዱት። የምርም የምትወጁ ነበር የሚመስላቸው እኮ እኔ እንጃ አላቅም። ምክንያት ሊኖርሽ ይችላል ምክንያቶች፣ ግን ምንም በቃ የሆነ ወይም ለእሱ ተናግረሽ ካላሳመንሽው እዚህ ጋር ማንም ሊያምንሽ አይችልም። እንዴ ላጣ አልፈልግም፣ ላጣ አልፈልግም። ማርክ እኮ ወንድምሽ አይደለም ባይዘው ማለት። ላጣ አልፈልግም ብትይም ወንድምሽ አይደለም። ከአንቺ ጋር እንደዚሁ ዘላለም ሊኖር አይችልም። የሆነ ቀን ህይወት ይጀምራል። አንዳንድ ሰዎች በእናታችሁ በቃ ማለት የማትጨርሱትን ህይወት አትግቡበት። ይህ ባሰ መጨረሻችሁ ለሰው ህመም መሆኑ ነው የሚተርፈው። አሁን ማርክ የሚታመመውን ህመም፣ ልቡ መሰበሩን ማን ይጋራዋል? ብቻውን ነው እየተሰቃየ ያለው። አንቺ እንደሆን በቃ ምንም ፍቅርም ስለሌለብሽ የእሱ ስሜት ምንም ቅንጣት ታክል ሊሰማሽ አይችልም። ምንም ነገር በእኛ በራሳችን ላይ ካልደረሰ በቃ ሰውን መረዳት አንችልም እኛ አንዳንዴ። እና በጣም ማርኬ እውነት በጣም ነው ያሳዘነኝ።